ሰበር ሰበር የምስራች! የቅዱሳትን ስዕላት በመቅደድ በማኅበራዊ ሚዲያ ላይ ስታሰራጭ የነበረችው ግለሰብ በቁጥጥር ስር መዋሏን። ያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የዩቲዩብ ቤተሰቦቼ እንዴት አላችሁልኝ? በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬም በአዲስ ቪዲዮ መጥተናል። እንኳን ለ2018 የመስቀል በዓል በሰላም አደረሳችሁ እያልኩኝ ወደ መልእክቴ እገባለሁ ማለት ነው። ዛሬ እጅግ የሚያስደንቁትን ቪዲዮዎችን ወደ እናንተ ይዤላቸው መጠውት በመስቀል አደባባይ ላይ ታሪክ ተሰርተዋል ማለት ነው። ኦርቶዶክሳዊያን ወጣቶች የእመቤታችን የቅድስት ድንግል ማርያምን ሲል ይዞ ወጥቶ እያሸበረቁ ይገኛሉ። በዓሉም በሚገባ አክብሯሉ ማለት ነው። እንዲህ ነው ማውራት ብቻ ሳይሆን በተግባር ማሳየት እንዲህ ነው መልካ ወጣት የኦርቶዶክሳውያን መልካም ወጣት እጅግ ታሪክ ሰርተዋል ማለት ነው። ቀደም ብለምናየው ቪዲዮ ሲሆናል በሁለተኛ መረጃችን የሚሆነው በእመቤታችን በቅድስት ድንግል ማርያም ሲል የተሳለቀችው ልጅ እንዲሁም ደግሞ ሲል አድኖ በማጫማደድና በመቅደል የተገኘችው ልጅ በትላንትና ዕለት ታስራለች ማለት ነው። እሱንም ቪዲዮ ምናየናል። ቪዲዮ በጣም ገራሚ ከመሆኑ መጠን ሁላችሁም ደግሞ ይሄን ለሞላ ዓለም ሼርና ላይክ እያደረጋችሁ ኦርቶዶክስ ተዋሂዶ ቤተክርስቲያን እችናት እያላችሁ ማሳየት ይገባል ማለት ነው። እንደዚህ አይነት ጠቃሚ ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በየቀኑ ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ያስቀምጡልኝ። ቀጥታ ወደ ዛሬ ቪዲዮዎች

ሰላም እንዴት ናችሁ? በዛሬው እለት በከተማችን ድሬዳዋ የመስቀል ዳመራ በዓል የሚከበርበትን አካባቢ እንደምታዩት አጽድተውታል። እቺ ናት ትንሿ ኢትዮጵያ ድሬዳዋ። በጎለ ቦታ በክርስቶስ መስቀል ጽንፈኛው ተመታ። ቤዛነ፣ ቤዛነ፣ ቤዛነ፣ ቤዛነ ትጥራት የሚለኝ ስሟን የሚከለክለኝ ልቡ የፈቀደውን እየተከተለ፣ አትደንግጡ፣ አትደንግጡ። ሰበር ሰበር መረጃ ኦርቶዶክሳዊ ሆኖ ኤምቪዶ ሼር ማድረግ እውነትም ንፉግ ነው። ሁላችሁም ሼር አድርጋችሁ ለዓለም አዳርሱልኝ። ይህ ህዝብ

ራስራእኔ የሰምና እምነት ተከታይ ነኝ። በየትኛውም መልኩ የማርያምም ፎቶ መቅደድ በህግ የተፈቀደም አይሆንም ወይም መብትም ሊሆን አይችልም ማለት ነው። የኦርቶዶክስ እምነት ተከታይ ወንድም እህቶቻችን ያ ፎቶ የወላዲት አምላክ ማርያም መሆኑን ያምናሉ ማለት ነው። እነሱ ደግሞ ለማርያም ያላቸው ቦታ ምን ያህል እንደሆነ ያው እናውቀዋለን ማለት ነው። ስለዚህ አሁን የተነካው የተቀደደው ወረቀት ሳይሆን እምነታቸው ነው የተነካው ማለት ነው። ለምሳሌ በኪስህ ያለውን ገንዘብ ወረቀት ነው ብለህ እስኪ ቅደደው፣ ቅደድና አሳየን። አትቀደውም። ለምን ዋጋ እንዳለው ስለምታ ጨርቅ ዋናው ባንዲራው ጨርቅ ላይ ያለ ቢሆንም ግን ባንዲራው መስዋዕት የተከፈለለት ስንት ደምና አጥንት የተከሰከሰበት ባንዲራ ስለሆነ እናከብሯለን ማለት ነው። እና ባንዲራው ጨርቅ ነው፣ ግን መቅደድ አትችልም ዛሬም ነገ ማለት ነው። ማርያም ደግሞ ከባንዲራውም በላይ ነች ማለት ነው። እስቲ ማርያም ማርያም እያላችሁ በኮሜንት ላይ ጻፉ፣ ኮፒ ሊንክና ሼር አድርጉት። በአሁኑ ሰዓት እንደተሰማው ሰበር ዜና ከሆነ እቺኳ ላይ የምትመለከቷት ግለሰብ በቁጥጥር ስር ውላለች። የአዲስ አበባ ፖሊስም ከሰዓታት በፊት በሶሻል ሚዲያው እንዳጋረው ከሆነ በዛሬ ዕለት ማለትም መስከረም 16 ቀን እቺ ግለሰብ ማለትም ከጀርባ የምትመለከቷት ግለሰብ የተለያየ ቅዱሳን ስዕሎችን በመቅደድና በማህበራዊ ሚዲያ በማሰራጨት ሃይማኖትን በማንቋሸሽና በማዋረድ ተገቢነት የሌለው እና በህግ የሚያስጠይቅ ሕገወጥ ተግባር በመሆኑ ፖሊስ ግለሰቧን በፈጸመችው ድርጊት በቀን መስከረም 16 2018 ዓ ም በቁጥጥር ስር በመዋል በምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አሳውቋል። እናም በዛሬው ዕለት እስች ግለሰብ በቁጥጥር ስር ውላለች፣ ማጣራት እየተደረገባት ይገኛል ማለት ነው። መልካም ባሊውን ላችሁ ብሩክ ነኝ። መልካም ምሽት። ሰበር ሰበር፣ የምስራች የቅዱሳትን ስዕላት በመቅደድ በማህበራዊ ሚዲያ ላይ ስታሰራጭ የነበረችው ግለሰብ በቁጥጥር ስር መዋሏን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። በዛሬው በዳመራው ዕለት ታሪክ ተሰራ። ቤተሌም ሚሊዮን ሳህሉ ሰሞኑን የቅዱሳን ስዕላትን በመቅደድ በማኅበራዊ ሚዲያ ማሰራጨቷ ይታወቃል። ሃይማኖት ማንቋሸሽና ማዋረር ተገቢነት የሌለውና በሕግ የሚያስጠይቅ ሕገ ወጥ ተግባር በመሆኑ ፖሊስ ግለሰቧን በፈጸመችው ድርጊት መስከረም 16 ቀን 2018 ዓ.ም ምረት በቁጥጥር ስር በመዋል ምርመራ እያጣራ መሆኑ የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። እንኳን ደስ አላችሁ። ፍትህ እንፈልጋለን። ብዙዎች እንዲሰሙ በደንብ ኮፒ ሊንክና ሼር አድርጉት። ከሰሞኑ እዚህ ሶሻል ሚዲያ ላይ የቅዱሳን ስዕላትን ወይም ደግሞ ስለ አድኖ እየቀደደች ስታሰራጭ የነበረችውን ግለሰብ በቁጥጥር ስር እንዳዋለ እና ምርመራ እንደከፈተ አዲስ አበባ ፖሊስ አስታወቀ። የአዲስ አበባ ፖሊስ እንዳስታወቀው ከሆነ ግለሰባ ቤተላ ሚሊዮን የምትባል ስትሆን ሃይማኖትን ማንቋሸሽና ማዋደ ተገቢነት የሌለው እና በህግ የሚያስጠይቅ ህገውጥ ተግባር በመሆኑ ፖሊስ ግለሰባ በፈጸመችው ድርጊት መስከረም 16 ቀን 2018 ዓ ም በቁጥጥር ስር በመዋል ምርመራ እያጣራ እንደሆነ አስታውቋል። ዛሬ ቪዲዮ ይህን ይመስል ነበር። እና በቪዲዮ እንደተጠቀማችሁ ነው። አዳዲስ መረጃዎች እንዳገኛችሁ ለማልጠራጠር ላይክ በማረግ ጨርሱልኝ። እንደዚህ አይነት ጠቃሚ ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በቀን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ነው። ሀሳብ ስቴታችሁን ኮሜንት ላይ አስቀምጡልኝ። እንኳን ለ2018 የመስቀል በዓል በሰላም አደረሳችሁ እያልኩኝ መልክቴን አጠቃልላለሁ ማለት ነው። በዓሉ የሰላምና የፍቅር እንዲሁም ደግሞ የመተሳሰብ እንዲሆን እየተመኘላችሁ በሌላ ቪዲዮ እስከምንገናኝ ቸርቆዩልኝ።